እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ እያንዳንዱ ቀን እግዚአብሔር ቃል አለው። የእግዚአብሔር ቃል አያረጅም። የእግዚአብሔር ቃል ለሕይወታችን መልካም ነው። ዛሬም ደግሞ መልካም ከሆነው ከእግዚአብሔር ቃል አብረን እንካፈላለን። ዛሬ አብረን የምንካፈለው የእግዚአብሔር ቃል የመልእክት ርዕስ እምነቱ እምነቱም በእግዚአብሔር የሆነ ሰው ብሩክ ነው ይላል። እምነቱም በእግዚአብሔር የሆነ ሰው ብሩክ ነው ይላል። እግዚአብሔር አምላክ የተመሰገነ ይሁን። በኤርምያስ ምዕራፍ አስራ ሰባት ቁጥር ስድስት እና ስምንት ላይ ያለው ቃል ነው። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው ብሎ ይናገራል። የእግዚአብሔር ቃል እምነቱ እግዚአብሔር የሆነለት ሰው ሰዎች በምድር ላይ የሚታመኑበት ብዙ ነገር፣ ብዙ አማልክት፣ ብዙ አምላክ አላቸው ተስፋ የሚያደርጉ የሚታመኑበት። ከሁሉ በላይ ግን የምን መታመን የሚገባን እምነታችን በአምላካችን ላይ በእግዚአብሔር ላይ ብናረግ እግዚአብሔር ከሁሉ የበለጠ እውነተኛ መታመኛችን ነው። እግዚአብሔር አምላክ የተመሰገነ ይሁን። እና ብሩክ ነው ይላል። የተባረከ ሰው ነው አምላክ ያለው ሰው፣ እውነተኛ አምላኩን ያወቀ እውነተኛ አምላክ ያለው ሰው የተባረከ ነው፣ ብሩክ ነው ብሎ እግዚአብሔር ቃል ያስተምረናል። ወገኖቼ እግዚአብሔርን መታመን እግዚአብሔርን ማመን። እግዚአብሔርን ተስፋ ብናደርግ ለሕይወታችን ለዘመናችን እግዚአብሔር ለእኛ መልካም ነው። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር አምላኩ የሆነ ሰው እግዚአብሔር ወዳጅ የሆነለት ሰው እግዚአብሔር ብዙ ነገርን ያከናውንለታል። አንድ እግዚአብሔር ተስፋ ያደረገ ሰው ጠባቂ ያለው እግዚአብሔር ጠባቂና እውነተኛ ጠባቂና እረኛ ነው። የነፍሳችን እረኛ እግዚአብሔር ነው። በሕይወትህ ይኖራል እግዚአብሔር ያለው ሰው ጠባቂ የሆነለት ሰው ከመከራ ሁሉ ይድናል። ከሚደርስበት ሕይወቱን ከሚጎዳ አምልጦ ለዘላለም በሕይወት ይኖራል። እግዚአብሔርን ታምኖ እግዚአብሔርን እንታመን፣ እምነታችንን በሌላ ላይ ባናደርግ። ሰው እምነቱን በስጋ ለባሽ ላይ ያደርጋል፣ ስጋ ለባሽን ተስፋ ያደርጋል። ስለዚህ በስጋ ለባሽ ከምናምን በእግዚአብሔር የምንታመን መልካም ነው። ወገኖቼ እግዚአብሔር ቃል የምለው ለኛ መልካም ከሁሉ የሚበልጥ ስለሆነ የእግዚአብሔር ቃል በተለያየ ጊዜ ያስተምረናል። ሁለተኛ እግዚአብሔርን የታመነ ሰው ጤናና ሰላም አለው። የሰላም አምላክ እግዚአብሔር ከእርሱ ጋር ስለሆነ በሰላም ይኖራል፣ ይጠብቃል። ሶስተኛ ተስፋ አለው። ምክንያቱም የተስፋው ሰው ተስፋ ያደረገው እግዚ ያለ ተስፋ አይኖርም። እግዚአብሔርን ታምኖ አምላክ ያለው አምላክ ተስፋ አምላኩን ተስፋ የሚያደርግ ሰው ያለ ተስፋ አይኖርም። ሆፕለስ አይደለም፣ ሆፕ አለው። ተስፋው የማያሳፍር እግዚአብሔር ብዙ የተስፋ ቃሎችን እግዚአብሔር የተስፋ ቃሎችን ሰጥቶናል። እግዚአብሔር የሰጠንን እሱም ብንታመን የሰጠንን የተስፋ ቃል እግዚአብሔር በጊዜው ይፈጽምልናል። እግዚአብሔር አምላክ የተመሰገነ ይሁን። አራተኛ እግዚአብሔርን ተስፋ የሚያደርግ ሰው ቃል አለው። ቃሉ ያቆመዋል፣ ቃሉ ያሳድጋል፣ ቃሉ ይፈውሳል። አምስተኛ እግዚአብሔርን ተስፋ የሚያደርግ በእግዚአብሔር የሚታመን ሰው ደስታ አለው። ምክንያቱም በመንፈስ ቅዱስ ስለተሞላ የእግዚአብሔርን መንፈስ ስለተቀበለ የእግዚአብሔር መንፈስ ውስጡን በሰላም ስለሚሞላ ስለዚህ ሰላም አለው። ቅድ መንፈስ ቅዱስ ስለተሞላ እግዚአብሔር የሰጠን ይህ ሰላምን የሚሰጥ መንፈስ ቅዱስ የደስታ መንፈስ ነው። እግዚአብሔር አምላክ የተመሰገነ ይሁን። ስድስተኛ እግዚአብሔርን ተስፋ አድርጎ እግዚአብሔር የምታመን ሰው ድል አለው። የአሸናፊ ልጅ ስለሆነ ስለሆነ አሸናፊ ነው። ስለዚህ ሰይጣንን ያሸንፋል። መከራና ችግርን አሸንፎ በሕይወት ይኖራል። እግዚአብሔር አምላክ የተመሰገነ ይሁን። በእግዚአብሔር የታመነ በውሃ አጠገብ እንደተተከለ በወንዝ ዳር ስሩን እንደሚዘረጋ ቅጠሉም እንደሚለመልም በድርቅ ዓመታት ወይም በችግር ዓመታት ወይም በመከራ ዓመታት በመከራ ዘመናት አይን እንደማይሰጋ በደስታን ያለ ስጋት እንደሚኖር ፍሬውንም አያቋርጥ የማያቋርጥ ዛፍ ይሆናል ይላል። ፍሬውንም በመከራ ውስጥ ፍሬ የሚያፈራ በችግር ውስጥ ፍሬ የሚያፈራ በድርቅ ዘመን ወይም በድርቅ ዓመታት ፍሬውን የማያቋርጥ ዛፍ ይሆናል ብሎ ይናገራ። በእግዚአብሔር የሚታመን ሰው እንደዚህ ዛፍ ይሆናል። እግዚአብሔር በእግዚአብሔር መንፈስ የሚለመልም ሕይወት ይኖረዋል። ከመንፈሱም ጠጥቶ ስሩ ወደ ታች ያድጋል። በድርቅ ዘመናትም ወይም በመከራ ውስጥም ቅጠሉ የማይረግፍ አድጎም ደግሞ ትልቅ ዛፍ ይሆናል። አድጎ ከውሃው ስለጠጣ በምንጩ ዳር ስለተተከለ ከመንፈስ ቅዱስ ስለሚጠጣ እና አድጎ ትልቅ ዛፍ ይሆናል ብሎ ይናገራል። ትልቅ ዛፍ ይሆናል ካሌ ይሆናል። እግዚአብሔር ትንሽ አያደርገውም። ምክንያቱም ትልቅ ዛፍ ፍሬውን የሚያፈራ የሚለመልም፣ በድርቅ ዘመን ያለ ስጋት የሚያድግ ይሆናል ይላል። ስለዚህ ጉቶ አይሆንም ወይም ቁጥቋጦ ዛፍ አይሆንም ብሎ እግዚአብሔር ይናገራል። ወገኖቼ እኛም እግዚአብሔርን ብንታመን እግዚአብሔር እንዲሁ እንደተናገረው እኛንም ሕይወት እንዲህ ያደርጋል። እንዲሁ እንሆናለን። አለበለዚያ ግን እግዚአብሔር ብዙ ተስፋ፣ ብዙ ኃይልን ሰጥቶን ከእግዚአብሔር የተቀበልነው የኃይል መንፈስ፣ የደስታ መንፈስን ተቀብለን እግዚአብሔር የአሸናፊ ልጆች አድርጎን እግዚአብሔር ጸጋም ሰጥቶን በፊት ስንመላለስ አንዳንድ ጊዜ እግዚአብሔር ለእኛ እግዚአብሔር ለእኛ ያዘጋጀልን ብዙ ብዙ ነገር ነው። ነገር ግን ከእግዚአብሔር የተቀበልነውም አልተጠቀምንም። እንደገናም ደግሞ እግዚአብሔር ካዘጋጀልን ገና ያልደረስንበት ብዙ ነገር አለ። ስለዚህ እንዲሁ በከንቱ የምንዘዋወር ምክንያቱም ንስር የንስር። ጫጩት ከዶሮ ጋር ከዶሮ ጫጩት ጋር አድጎ አንድም ቀን ወደ ላይ ከፍ ብሎ ከፍ ብሎ ሳይበር አቅም እያለው አቅም እያለው እንደ ዶሮ እንመልኩን መሬት እየጫረ እንደሞታ እንዳንሆን መንቃት ያስፈልጋል። እግዚአብሔር በእጃችን የሰጠን እንድንጠቀም የሰጠን ጸጋን የሰጠን መንፈስ እንድንጠቀም የሰጠን ፖቴንሻል በውስጣችን ያኖረውን እንድንጠቀም፣ አለበለዛ እንደ ንስር ጫጩት እድሜ ልኩን ፖቴንሻሉን ይዞ ከጫጩቶች ከዶሮ ጫጩት ጋር አድጎ እድሜ ልኩን መሬት እየጫረ እንደሞተ እንዳንሆን እንመንቃት ያስፈልጋል። እግዚአብሔር አምላክ የተመሰገነ ይሁን። በምሳሌ 16 ቁጥር 20 ላይ እግዚአብሔር ቃል እንዲህ ብሎ ይናገራል። ቃልን የሚያዳምጥ መልካም ነገር ያገኛል ይላል። ኦፍኮርስ ከእግዚአብሔር ቃል ሁል ጊዜ የሚወጣ መልካም ነው። የሚያዳምጥ ይባረካል። ዘመኑ ይባረካል። ሕይወቱ ይባረካል። ጤና ይባረካል። እንደገና አገልግሎቱ ይባረካል። የእግዚአብሔርን ቃል ሰምቶ የሚወስድ ሰው እግዚአብሔርን ቃል ሲነገር መልካምን ነገር ያገኛል። እግዚአብሔርን የታመነ ምስጉን ነው ብሎ ይናገራል። እግዚአብሔርን የታመነ የተመሰገነ፣ ቃሉን የሚሰማ እግዚአብሔርን የታመነ የተመሰገነ ነው ይላል። ወገኖች የስንቶቻችን ነው ዛሬ የእግዚአብሔርን ቃል በትክክል የምንሰማ? ትክክል በትክክል ሰምተን እንደ ቃሉ የምንኖረው ስንቶቻችን ነው ዛሬ? ስለዚህ እግዚአብሔር ምስጉን ነው ይላል። የሚሰማ የሚቀበል የሚኖርበት በቃሉ ምስጉን ነው ብሎ እግዚአብሔር ይመሰክራል። የተባረከ ሰው ነው ይላል። ወገኔ ቃሉን በትክክል አድምጠን፣ እግዚአብሔር ቃል በትክክል እናዳምጥ። ቃሉንም እንመን፣ የሰማነው ቃል እንመን። ቃሉን ካመን በኋላ ቃሉን እንውሰድ፣ በእምነት እንቀበል። ቃሉን የተቀበልነው ቃሉን እናሰላስል። ቃሉን ስናሰላስል ቃሉን በስራ ላይ ማዋል አለብን። ምክንያቱም ህይወታ ህይወታችንን እግዚአብሔር ቃል ውስጥ ሕይወት አለው እዛ በዚህ እንድንኖር በእግዚአብሔርን ብንታመን የተባረክን በእግዚአብሔር ፊት የተመሰገን እንሆናለን። እግዚአብሔር አምላክ የተመሰገነ ይሁን። በኢሳይያስ ምዕራፍ 26 ቁጥር 3 በአንተ ታምናለችና በአንተ የምትደገፍ ነፍስ ፈጽመ በሰላሜ ትጠብቃት አለ ብሎ ይናገራል። በእግዚአብሔር የታመነችው ነፍስ እግዚአብሔር በሰላም ያኖረታል። ያለ ስጋት አትኖርም። ነፍሳችንን ስለዚህ የተደገፈችው በሰላም ትጠብቃት አለ ይላል። እግዚአብሔር የሰላም አምላክ እግዚአብሔር ሰላምን የሚሰጥ ነፍሳችንን የሚጠብቅ የነፍሳችንን እረኛ የነፍሳችን ሰላም የሆነው እግዚአብሔር በአንተ የምትደገፍ ነፍስ ፈጽሜ በሰላም ትጠብቃታል ይላል እግዚአብሔርን ተስፋ ያደረገች ነፍስ በእርሱ ብቻ የተደገፈች ሰላሙ ብዙ ነው ይላል እግዚአብሔር። ለምን? እግዚአብሔር የሰላም አምላክ ነው። ሰላምን የሚጠብቅ የነፍሳችንን ሰላም የሚጠብቅ እግዚአብሔር ነው። እግዚአብሔር አምላክ የተመሰገነው በሰላም አምላክ ጥበቃ ለዘላለም ያለ እረፍት የምትኖር ነፍሳችን በእግዚአብሔር ታምና እግዚአብሔር አምላክ የተመሰገነ ይሁን። በኢሳይያስ 26 ቁጥር አራትም እንዲህ ይላል እግዚአብሔር የዘላለም አምባ ነውና በእግዚአብሔር ታመኑ። በስጋ ለባሽ ፈጽማችሁ በስጋ ለባሽ ፈጽማችሁ አትታመኑ ይላል ስጋ ለባሽ ለዘላለም አይጠብቃችሁም። ስጋ ለባሽ ታምናችሁ ለዘላለም በህይወት አትኖሩም ይላል። ለዘላለም አምባ የሚሆንላቸው የሚጠብቃቸው በህይወት የሚያኖራችሁ ከፍታችሁ የሚሆን እግዚአብሔር ነው። እርሱ በእግዚአብሔር የዘላለም አምባ ነውና በእግዚአብሔር ታመኑ ይላል። እግዚአብሔር አምላክ የተመሰገነ ይሁን። መታመን የሚገባ አምላክ ስለሆነ ወገኖች፣ እርሱ የዘላለም ድጋፋችን ነው። እንደገና መሸሸጊያችን ወይም ማምለጫለታችን ነው። ለዘላለም ጌታ፣ ለዘላለም እግዚአብሔር የዘላለም አምባችን ወይም ከፍታችን ወይ ክብራችን ነው። እግዚአብሔር አምላክ የተመሰገነ ይሁን። ይህንን አምላክ እንድትታመኑ እግዚአብሔር ቃል ያስተምረናል። በመዝሙር መቶ ሀያ አምስት ቁጥር አንድ ላይ እንዲህ ብሎ ይናገራል። ሌላ እግዚአብሔር ቃል በእግዚአብሔር የታመኑ እንደማይታወኩ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው ይላል እንደ ጽዮን ተራራ የጠነከሩ ናቸዋል እና እግዚአብሔርን የታመኑ ሰዎች እንደማይታወኩ ወይም እንደማይናወጡ በመከራ ውስጥ እና በኑሯቸው ወጀብ ቢመጣ፣ በጤናቸው ወጀብ ቢመጣ፣ በሁኔታዎች ብዙ ነገር በኑሯቸው የከበባቸው የሚያስጨንቃቸው የሚያስፈራቸው ነገር ቢመጣ ቢመጣ በእግዚአብሔር የታመነ ሰው በምንም አይነት ሁኔታ ውስጥ አይታወቅም አይናወጥም፣ ይላል ለዘላለም ለዘላለም በሕይወት ይኖራል። በነውጥ አይወሰድም፣ በመከራ አይወሰድም እና ሁከት ከመንገዱ ፈቀቅ አያደርገውም። እንደ እንደም ለዘላለም እንዲኖር እንደ ጽዮን ተራራ ጠንክሮ ይኖራሉ ብሎ ይናገራል። በእግዚአብሔር ታምኖ በሁኔታ የማይናወጥ በመከራና በስጋት በመከራ ውስጥ በስጋት በችግር የማይናወጥ በትልቅ በትልቁ እግዚአብሔር ታምኗልና ለዘላለም በሕይወት ይኖራል። አምላኩን ታምኖ በዘላለም በሕይወት ይኖራል እና በጽዮን በጽዮን እንደ ተራ በጽዮን ተራራ በጽዮን እንደ ተራራ ከፍ ብሎ ይኖራል በአምላኩ ፊት ይላል። በጣም የማይናወጥ በሁኔታ የማያናውጥ ጠንካራ አለት ሆኖ በአምላኩ ፊት ይኖራል ይላል። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር መታመን በጣም አስፈላጊ ነው ወገኖቼ። ጌታ ኢየሱስ ክርስቶስ በሉቃስ 18 ቁጥር 8 ላይ እንዲህ ብሎ ይናገራል። ነገር ግን የሰው ልጅ በመጣ ጊዜ በመጣ ጊዜ በምድር እምነትን ያገኝ ይሆንን ይላል። ዳውት ዳውት አለው፣ ይጠራጠራል። ጌታ ሲመጣ ምንም በአምል በእግዚአብሔር የማይታመን ሰዎች ይጠፋሉ ነው። ለምን የት ይሄዳሉ? የእግዚአብሔር መንገድ ትቶ የራሳቸውን መንገድ ይከተላሉ፣ ወይ ደግሞ የራሳቸውን አምላክ ያበጃሉ፣ ወይ በራሳቸው ፍቃድ ይኖራሉ። ከእግዚአብሔር ፍቃድ ውስጥ ወጥቶ ጌታ ሲመጣ በእግዚአብሔር የሚያምን ሰው ይኖር ይሆንኒ? በእምነት የሚጸና በአምላኩ ፊት የሚጸና ይገኝ ይሆንኒ ብሎ ጌታ ኢየሱስ ይጠይቃል። አምላኩን የሚያውቅ ሰው አይገኝምኒ ብሎ ይናገራል። እግዚአብሔር አምላክ የተመሰገነውን ወገኖቼ፣ ይሄ የእምነት መጥፋት ዛሬም እያየን ነው። በምድር ላይ ብዙዎቹ የራሳቸውም ምኞት፣ የራሳቸውን ሀሳብ ነው የሚያምኑ፣ የራሳቸውን መንገድ ነው የሚከተሉ ከእግዚአብሔር መንገድ ወጥቶ ፈቀቅ ብሎ እግዚአብሔርን የምናገለግል እንመስላለን። እና የተለያየው እግዚአብሔር ያልሰጠውን ጸጋ እራሳችን በራሳችን ወስደን ታርጋ እየለጠፍን በራሳችን ላይ የሆነ ስም ለጥፍን፣ አገልጋይ ነን እንላለን። እግዚአብሔር ያልሰጠው ጸጋ እግዚአብሔር ያልሰጠው ጸጋ ራሲ በፈጠርከው ራሲን ነው የምታገለግለው። እግዚአብሔርን አታገለግልም። አምልኮም ይመስላል በእግዚአብሔር ቤት። አምልኮም ስርዓት እያጣ ነው። አንዳንዱ ልክ አንዳንድ ቦታ ልክ እንደ ካንጋሮ ከመዝለል በስተቀር እግዚአብሔርን ያመለኩ አይደለም። መዝለል እንደ ካንጋሮ ይዘላሉ፣ ግን እግዚአብሔር የሚከብርበት አምልኮ አይደለም። ስራት አልበኝነት በእግዚአብሔር ቤት ጄኔሬሽኑ፣ ይሄ ጄኔሬሽን እግዚአብሔር የተዳፈረ ጀኔሬሽን ነው። እግዚአብሔር ሰውን ፈልጎ እስከሚያነሳድ እስከሚቀባ ድረስ ጸጋውን እስከሚሰጥ ድረስ እነኛ ተስፈኞችና በምኞት የሚነዱት እግዚአብሔር ዘግይቶ ሰውን ሲፈልግ ጸጋውን የሚሰጠው እግዚአብሔር ሲዘገይ ራሳቸው በጉልበት ሄደው ታርጋ ለራሳቸው ይለጥፋሉ እና ስለዚህ እግዚአብሔር ከዚህ ሁሉ ይጠብቀን። ጌታ ኢየሱስ ክርስቶስ በመጨረሻ ዘመን ምን፣ መጨረሻ ዘመን ጌታ እስከሚመጣ ድረስ ዛሬውኑ እየጀመረ ነው። ጌታ ጥርጣሬ ነበረው፣ የሰው ልጅ በምድር ላይ እምነት ሲመጣ እምነት ያገኝ ይሆንኒ ብሎ ጌታ ኢየሱስ ይጠይቃል። ዳውት ስለነበረው ጌታ ጥርጣሬ ነበረው። ሁሉም በራሳቸው ፍቃድ ይኖራሉ። ሁሉም በራሳቸው መንገድ ይጓዛሉ። ሁሉም የራሳቸው ፍቃድ ያገለግላሉ። በምኞት የሚነዳ ትውልድ እግዚአብሔርን የተዳፈረ ትውልድ ላይ ደርሰናል። ጌታ ከመምጣቱ በፊት ሰዎች ከጌታ ቃል መንገድና ቃል ወጥቶ ለራሳቸው የሚኖሩበትና ለራሳቸው የራሳቸውን መንገድ የሚከተሉበት ዘመን ላይ ደርሰናል። እግዚአብሔር አምላክ የተመሰገነ አምላኩ እምነቱ እግዚአብሔር የሆነ ሰው እምነቱም እግዚአብሔር የሆነ ሰው ብሩክ ነው። የእግዚአብሔርን ቃል የሚሰማ ቃሉን የሚያምን ቃሉን የሚወስድ ቃሉን በእምነት ተቀብሎ በስራ ላይ የሚያውል እግዚአብሔር ምስጉን ነው ብሎ ይመሰክራል። እግዚአብሔር አምላክ የተመሰገነ